በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚ አብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ሰዓት እስከዚች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአሥራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ እንደምን ቆያችው? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህ ዕለትና ለዚህ ሰዓት ያደረሰን ልዑል አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እማ አምላክ ወላዲት አምላክ ብለን የምንጠራት እናታችን ቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማእታት ደናግል መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በታላቁ ኢትዮጵያዊ ጻድቅ አባታችን አቡነ ተክለ ሃይማኖት ዓመታዊ ክብረ በዓል አደረሳችሁ የጽንሰት በዓል አደረሳችሁ። እንዲሁም በዛሬ ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወራሃዊና አመታዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ሁሉ ረድኤት በረከታቸው በሁላችሁ ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወረብኡ ለመጋቢት በዛቲ ዕለት አእረፈ አብ ቅዱስ መቃርስ ሊቀ ጳጳሳት ዘሀገረ እስክንድሪያ እንሁል ቆሙ ለአበው ሊቃነ ጳጳሳት ሀምሳ ወተሰዓቱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሀያ አራት በዚች ቀን በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት ሀምሳ ዘጠነኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል ሀገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምም በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠምዶ ከእርሱም በጎ ስራዎችና ትሩፋቶች ተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ ባረፈ ጊዜ ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድሪያ ሊቀ ጳጳሳት አድርገው ያለፈቃዱ ሳይወድ በግድ ሾሙት። ወደ እስክንድሪያም ይዘውት ሲሄዱ እግረ መንገዱን ከተወለደባት ሀገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን የሃላፊውን ዓለም ክብር የምትጠላ እግዚአብሔርን ደግሞ የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታ ልትገናኘው ያልተነሳችሁ ያላወቀችሁ መስሏት መስሎት፣ እኔ የገሌ ልጅሽ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሽኝም? አላት። እርሷም እኔስ አውቅሃለሁ፣ ራስህን ያላወቅ አንተ ነህ። በዚህ በሊቀ ጵጵስና ክብር ሆነህ ከማይህ ሞተህ ተገንዘህ ባይህ በወደድኩ ነበር። ከአሁን በፊት የምትጠይቀው በራስህ የምትጠየቀው በራስህ ኃጢአት ብቻ ነበር። ዛሬ ከዛሬ ጀምሮ ግን በምእመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህም በኋላ ሁለቱም በአንድነት አለቀሱ ይህም እናቱ የተናገረችው ነገር በልቡ አደረ ስለ ራሱ ድህነትና የምዕመናኑንም ነፍሳቸውን ለማዳን መጻሕፍትን በማንበብ በመምከርና በመገሰጽ እያነቃ ሲታገል ኖረ ደግሞ በእውነተኞች ካህናት ምስክርነት በቀር ኃይላትንና ኤጲስቆጶሳትን ከመሾም የሚጠነቀቅና የሚጠበቅ ሆነ። ለቤተ ገንዘብ የማይገባውን ምንም ምን አይወስድም ነበር። ቀሳ ቀሳውስትን ወገኖቻቸውን ወገኖቻቸውን ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቃቸው ዘንድ ያዛቸው ነበር። በሰላምና በጸጥታ ሆኖ በማርቆስ ወንበር ሀያ ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተቃንተው ተስተካክለው ያለመቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር። አሚን። ሰላም እብል ለሊቀ ጳጳሳት መቃራ መሀገረ ሳብራ አቄ በመሬቱ አጽና እንበለ መከራ እንተመሃረቶ በሰናይ ምግባራ ሰው በተዘከረ ለእሙ ነገራ በዚህችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሐሙሱ ለመጋቢት በዛቲ ዕለት ቅዱስ ወርጹ ሐዋርያ አንሲፎሮስ

ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂ ተኩሎ እምባይ ስውረ የመሐረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረዴታቸው በረከታቸው በሁላችን ላይ ይደርብን። የሰማነውን ሁሉ በልቡናችን ሰሌዳ ይጻፍልን። ሱባኤችንን ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። የጻድቅ መታሰቢያ ለበረከት ነው የኃጥኣን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ አስር ከቁጥር ስድስት ላይ ያለ ኃይለ ቃል ነው የጻድቅ ስም ለበረከት ነው። ወይም የጻድቅ መታሰቢያ ለበረከት ነው የሀጣን ስም ግን ይጠፋል ይላል። በመጽሐፈ ምሳሌ ምዕራፍ አስር ከቁጥር ስድስት ላይ የሚገኝ ቃል ነው። መጽሐፈ ምሳሌ እንደሚታወቀው የታላቁ የቅርታ የሰሎሞን መጽሐፍ ነው ሰሎሞን መጽሐፍ ነው በምሳሌ የተናገረበት ብዙ ምስጢር ያለው አስተማሪ የሚሆን ቃል ነው። የጻድቅ መታሰቢያ ለበረከት ነው የኃጥአን ስም ግን ይጠፋል ይላል። ዛሬ እንደሚታወቀው አባታችን አቡነ ተክለ ሃይማኖት የተጸነሱበት መጋቢት 24 የተጸነሱበት ታላቅ በዓል ነው። ኢትዮጵያዊ ጻድቅ ሁላችን ምን ጊዜም ቢሆን ስማቸውን ጠርተን የማንጠግባቸው አባታችን አቡነ ተክለ ሃይማኖት ይከበራሉ ማለት ነው። መጋቢት ሀያ አራት የተጸነሱበት ነው። የበረከት አባት የሆኑት የትሩፋት አባት፣ የመንጋው ጠባቂ፣ ቃል ኪዳናቸው ዛሬም ከዛሬም በወዳጆቻቸው በተከታዮቻቸው ገዳማቸው ድረስ ሄደው ለሚስሙ ለሚሳለሙ በረከትን እያሰጡ የሚገኙ ታላቅ አባት ናቸው። ጻድቁ አቡነ ተክለ ሃይማኖት ስማቸው ሲጠራ የሚፈውሱ አባት ናቸው። አምላከ ተክለ ሃይማኖት ብለው ሰዎች ሲዘክሩ በተክለ ሃይማኖት ስም ሲመጸውቱ፣ በተክለ ሃይማኖት ስም ሲያስተምሩ ሀሴትን በረከትን የሚያገኙ ብዙዎች ናቸው። ስለዚህ ምን አለ ጠቢቡ? የጻድቅ መታሰቢያ ለበረከት ነው፣ የአጣን ስም ግን ይጠፋል ይላል። እውነት ነው የጻድቅ ስም ሲነሳ የጎደለው ቤት ይሞላል። ያጣነው ሰላም ይመለሳል። ጭንቀት ይወገዳል። ሀሴት፣ ሰላም ይሰፍናል። ተክለ ሃይማኖት ለሚወዳቸው የሰላም አባት የበረከት አባት ናቸው። ተክልዬ አቡነ ተክለ ሃይማኖት የሚታወቁት ከሚታወቁባቸው ስራ አንዱ የበረከት አባት ናቸው። ገና ሲወለዱ የቤተሰቦቻቸውን ቤት በበረከት የመሉ የበረከት አባት ናቸው። ገና በሕፃንነታቸው በረከትን ያስገኙ አባት ናቸው። አቡነ ተክለ ሃይማኖት ዛሬ በሕይወተ ስጋ ከኛ ጋር የሉም፣ በምድር የሉም፣ በአካለ ነብስ ሆነው ግን በእሳቸው ስም የሚዘክሩትን የሚመጸውቱን ሁሉ የሚመጸውቱትን ሁሉ በበረከት ይጎበኛ ይጎበኟቸዋል ማለት ነው። አቡነ ተክለ ሃይማኖት የጻድቅ የበረከት አባት ናቸው እና የጻድቅ መታሰቢያ ለበረከት ነው። ተክለ ሃይማኖትን ማሰብ በተክለ ሃይማኖት ስም መልካም ስራ መስራት በረከትን ማግኘት ነው። በረከት መታደል ነው። እና የበረከት የጻድቅ መታሰብ ያለ በረከት ነው። ምን ጊዜም ቢሆን በረከት ነው። ተክልየን በተክለ ሃይማኖት ስም ዘክሮ በተክለ ሃይማኖት ስም ሰጥቶ የጎደለበት ያጣ የለም፣ ያጣ የለም በተክለ ሃይማኖት ስም፣ የበረከት አባት ስለሆኑ። ለዚህ ምሳሌ ታላቁ በኢትዮጵያ ያለው ገዳማችን የአቡነ ተክለ ሃይማኖት ገዳም። በአቡነ ተክለ ሃይማኖት ገዳም ብዙ ምእመናን መነኮሳት መነኮሳያት ይገኛሉ ምእመናንም ጸበልተኞቹ ይገኛሉ ነገር ግን የበረከት አባት ቃል ኪዳናቸው ቦታውን አጽንቶ ስላለ ጦሙን የሚያደር የለም የሚራብ የለም ደብረ ሊባኖስ የሚራብ የለም ለምን አቡነ ተክለ ሃይማኖት የበረከት አባት ስለሆኑ ልክ እንደ አቡነ ተክለ ሃይማኖት ደግሞ ብዙ አባቶች አሉ። በረከት የተሰጣቸው ጻድቃን ምንጊዜም የበረከት አባቶች ናቸው። ጻድቃን የበረከት አባቶች ናቸው እና አቡነ ገብረ መንፈስ ቅዱስ፣ ሌሎችም ሌሎችም እንደ ሰማይ ከዋክብት እንደ ምድር አሸዋ የበዙ ጻድቃን ሁሉ የበረከት ምንጭ ናቸው፣ የበረከት መገኛ ናቸው እና ስማቸው ሁሌም ቢሆን ይነሳል። በዓላቸው ሲታሰብ ክብረ በዓላቸው ሲታሰብ ልደታቸው ሲታሰብ ጽንሰታቸው ሲታሰብ ስራቸው ሁሉ ሲታሰብ፣ በረከት ነው፣ በረከት ነው፣ በረከት ነው። ሁልጊዜም ቢሆን ጻድቅን ማሰብ በረከት ማግኘት ነው። ጻድቅን ማሰብ በረከት ማግኘትና በረከት መቀበል ነው። በረከት እንቀበል እያሉ ምዕመናን በተለይ በተለይ በዕለተ ቀናቸው በዕለታቸው አቡነ ተክለ ሃይማኖት በሚከበሩበት ቀን ሁሉም ምዕመናን ወደ አቡነ ተክለ ሃይማኖት ሲጎርፉ ሲጓዙ ወደ ገዳማቸው ሲሄዱ በረከት አግኝተው ሰላም አግኝተው ጸጥታ ሰፍኖ ይመለሳሉ ማለት ነው። የልቡናቸው መሻት ሁሉ ተፈጽሞላቸው፣ ባልጋ የሄደ በእግሩ ይመለሳል። ተቸግሮ የሄደ ደስ ብሎት ከችግሩ ድኅኖ ሰላሙን አግኝቶ በረከት አግኝቶ ይመለሳል ማለት ነው እና ስለዚህ የጻድቅ መታሰቢያ ለበረከት ነው። የአጣም ስም ግን ይጠፋል እና አቡነ ተክለ ሃይማኖትን የመሰሉ አባቶች ሁሉም እስካሁን ድረስ ይነሳሉ። የሚያስነሳ ስም ስላላቸው የሚያስነሳ ስራ፣ የሚያስነሳ ስማቸውን፣ የሚያስነሳ ለትውልዱ ሁሉ የሚተላለፍ በጎ ስራ ስላላቸው ነው የጻድቃን ስም የሚነሳው። ስማቸው ህያው ነው። ስማቸው ህያው ነው። የአቡነ ተክለ ሃይማኖት ስም ህያው ነው። ምንጊዜም ቢሆን አቡነ ተክለ ሃይማኖት አይደለም ስራ ሰርተው ሳይሰሩ አቡነ ተክለ ሃይማኖት ተብለው ሲጠሩ ያጡ ያገኛሉ፣ የተራቡ ይጠግባሉ፣ ያዘኑ ይረጋጋሉ፣ ይደሰታሉ ማለት ነው። በስማቸው ብቻ የበረከት አባት ስለሆኑ ማለት ነው እና የጻድቅ መታሰቢያ ለበረከት ነው። የሀጣን ስም ግን ይጠፋል። እውነት ነው። ክፉ የሰሩ ሁሉ የሚነሳ የሚወሳ ስራ የላቸውም። ክፉ የሰሩ ምናልባት በክፋታቸው ሊነሱ ይችላሉ። ክፋት ደግሞ ሰላምን አይሰጥም፣ በረከትን አይሰጥም። ክፋት ክፉ ነው። ክፋት ምንጊዜም ቢሆን ክፋት ነው እና የሃጣን ስም ግን ይጠፋል ነው። በዚህ በመዝሙረ ዳዊት መዝሙር አንድ ወፍኖቶም ውሰ ለሃጣን ትጠፍ ይላል። ማለት ከቶም ውሰ ለሃጣን ትጠፍ ጠፍ ይላል። የሃጣን ስም ግን የሃጣን መንገድ ትጠፋለች ማለት ነው። ወፍኖቶም ውሰ ወፍኖቶም ውሰ ለሃጣን ትጠፍ የሀጣን መንገዳቸው፣ አድራሻቸው፣ ስማቸው ይጠፋል። የሚነሳ ስራ የላቸውም፣ የሚወሳ የሚታሰብ ስራ የላቸውም። እና ጠቢው ይህን አያይዞ ነው የሀጣን ስም ግን ይጠፋል፣ ይጠፋል። እንዳልነበረ እንዳልነበሩ ይሆናል ማለት ነው። በህይወተ ስጋ ነበር፣ ግን መንገዳቸው የት እንደሄዱ አይታወቅም። የት እንዳሉ፣ የት እንደሚኖሩ አሁን በአካለ ነብስ የት እንዳሉ አይታወቁም አድራሻቸው አይታወቅም። አቡነ ተክለ ሃይማኖት ያሉበት ይታወቃል። ጻድቃን ያሉበት፣ ሰማዕታት ያሉበት ይታወቃል። ምክንያቱም ሰማዕታት፣ ጻድቃን፣ አቡነ ተክለ ሃይማኖት ስለ መንግስተ ሰማያት ስለ ጽድቅ ብለው ብዙ መከራ ስለ ተቀበሉ፣ የአባትነት ስራ ስለሰሩ፣ ለትውልዱ ሁሉ መልካም ስራ ስለሰሩ የነሱ ስም ደግሞ የነሱ መታሰቢያ ደግሞ ለበረከት ነው። የጻድቅ መታሰቢያ ለበረከት ነው አለና ዛሬ አቡነ ተክለ ሃይማኖት ጽንሰታቸው መሆኑን አውቀን የበረከት አባት ናቸው ናቸውና ሁላችንንም እግዚአብሔር አምላክ ከጻድቁ አባታችን ከአቡነ ተክለ ሃይማኖት በረከት ያሳትፈ የአቡነ ተክለ ሃይማኖት ተረዴት በረከት በሁላችን ላይ ይደር የሰማነውን በእዝነ ልቡናችን ያሳደርብን የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ የሞቱትን የአባቶቻችንን፣ የእናቶቻችንን፣ የወንድሞቻችንን የእህቶቻችንን ነፍስ በወዳጆቹ በአብርሃም፣ በይስሐቅ በያዕቆብ እቅፍ ያሳርፍልን። ጾማችንን ሱባያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። ለቤተ ክርስቲያናችን እውቀታቸውን ጊዜያቸውን ሁሉ ሰጥተው የሚያገለግሉትን የቤተ ክርስቲያን ልጆች በያሉበት በየስመ ክርስትናቸው ይጠብቅልን። በሰላም ያሳደረ አምላክ በሰላም እንዲያውለን፣ አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ

ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ህዝብ ከማእሰራ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን